ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ በሰማንያ ስምንት ዓመታቸው ከዚህ ዓለም በሞት ተለዩ። የቫቲካን ካሳ ሳንታ ማርታም በሚገኘው መኖሪያ ቤታቸው ማረፋቸውን የቫቲካን ዜና አገልግሎት አስታውቋል። የርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ ሕይወታቸውም በሙሉ ለቤተ ክርስቲያን አገልግሎት እየሰጡ እንደነበር ተገልጿል። ጠቅላይ ሚኒስትር አብይ አህመድም በሮማው ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት በፖፕ ፍራንሲስ ሞት የተሰማቸውን ሐዘን ገልጸዋል። የራሬ የትህትናና የሰው ልጅ አገልጋይነት መግባራቸው ለትውልድ የሚሻገር ውርት ነው ያሉት ጠቅላይ ሚኒስትሩ ዘላለማዊ እረፍትን ተመኝተዋል። ፖፕ ፍራንሲስ የሮም በሮም በቅዱስ ጴጥሮስ አደባባይ በመገኘት በሺዎች ለሚቆጠሩ ለምዕመናን የእንኳን አደረሳችሁ መልእክት ካስተላለፉ ከአንድ ቀን በኋላ ነው ማረፋቸው እየተሰማው የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ የርሳነ ሊቀ ጳጳስ ፍራንሲስ እልፈስ አስመልክቶ የሀዘን መግለጫ ሰጥተዋል። የሮማ ካቶሊክ ርዕሰ ሊቃነ ጳጳስ ብፁዕ ወቅዱስ ፍራንሲስ ሲወዳቸውም በሙሉ ለጌታና ለቤተ ክርስቲያን አገልግሎት የሰጡት ታላቅ እረኛ ነበሩ ሲሉ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ገልጸዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤም በርዕሰ ሊቃነ ጳጳሳት ፍራንሲስ ሕልፈት የተሰማቸውን ጥልቅ ሐዘን በመግለጽ በኢትዮጵያና በዓለም አቀፍ ደረጃ የሚከናወኑ የሐዘንና የስርዓተ ቀበር መርሃ ግብሮችን በቀጣይ ይፋ እንደሚደረጉም ተናግረዋል። ቅዱስ አባታችን ባለፉት ወራት በደረሰባቸው ከባድ ሕመም በሕክምና ሲረዱ ቆይተዋል። እኛም በጸሎት ህብረት አብረናቸው ነበር። በቫቲካን በሚገኘውም ቅድስት መንበራቸው ተመልሰው ሕክምናቸውን ሲከታተሉ ቆይተው ነበር። በትናንትናውም ዕለት የትንሣኤ በዓል መልካም ምኞታቸውንና ለዓለም ሰላም ያላቸውን ፍላጎት በቫቲካን ቅዱስ ጴጥሮስ አደባባይ በመገኘት ለመላው ምዕመናን አስተላልፈዋል። ዛሬ ጠዋት በሮም የሰዓት አቆጣጠር አንድ ሰዓት 35 በኢትዮጵያ የሰዓት አቆጣጠር ሁለት ሰዓት ከ35 ላይ የቅድስት መንበር እረኛ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ወደ አባታቸው እግዚአብሔር ሀብ ቤት ተመልሰዋል። ቅዱስ አባታችን ሕይወታቸውን በሙሉ ለጌታና ለቤተ ክርስቲያን አገልግሎት የሰጡ ነበሩ። የኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ በድጋሚ የተሰማንን ጥልቅ ሐዘን እየገለጽን በቅዱስ አባታችን የሕመም ወቅት በጸሎት አብራችሁን ለነበራችሁ ካቶሊካውያንና በጎ ፍቃድ ያላችሁ ወገኖች ሁሉ እግዚአብሔር ይስጥልን እንላለን። ዛሬም እኛ በኢትዮጵያ የምንገኝ ካቶሊካውያንና በጎ ፍቃድ ያላችሁ ወገኖች ሁሉ ለቅዱስ አባታችን ዘላለማዊ ረብት በጸሎት አብራችሁን እንድትሆኑ ጥሪ እናቀርባለን። የቅዱስነታቸውን ሕልፈተ ሕይወት አስመልክቶ በሀገራችን እንዲሁም በዓለም አቀፍ ደረጃ የሚከናወኑ የሥርዓተ ቀብር እና ሌሎች መርሃ ግብሮችን በተከታታይ የምናሳውቅ መሆኑን እንገልጻለን። በርዕሰ ሊቀ ጳጳስ ፍራንሲስ እልፈስ የተሰማቸውን ሐዘን የተለያዩ አገራት መሪዎችና የሃይማኖት አባቶች እየገለጹ ነው። በሰማንያ ስምንት አመት እድሜያቸው ያረፉት የካቶሊክ ቤተክርስቲያን ርዕሰ ሊቀ ጳጳስ ፍራንሲስ በዓለም ሰላም እንዲሰፍን ተግተው የሰርሙናቸውን ይነገርላቸዋል። ካርዲናል ጆርጅ ማሪዮ ቤርጎሊዮ ይባሉ ነበር። እንደ አውሮፓውያኑ አቆጣጠር በወረሃ መጋቢት 2013 የካቶሊክ ቤተ ክርስቲያንን እንዲመሩ ከመመረጣቸው በፊት ርዕሳነ ሊቀ ጳጳስ ፍራንሲስ ርዕሰ ሊቀ ጳጳስ ፍራንሲስ ከ12 ዓመታት በፊት ከሳቸው ቀድመው የነበሩት ፖፕ ቤኔዲክት 16ኛ በገዛ ፍቃዳቸው መንበራቸውን መልቀቃቸውን ተከትለው ወደ ቤተ ክርስቲያኗ መሪነት መምጣታቸው ይታወቃል። ፍራንሲስ በመሪነት በቆዩባቸው ዓመታት ሁሉ የሃይማኖት መሪነት ወይንም አባትነት አርአያነታቸውን አጉልተው አሳይተዋል ቢባል ማጋነን ሊሆን አይችልም። ምክንያቱም እሳቸው በጦርነት በሚፋጁ ወንድማማቾች መሃል ገብተው ተዉ፣ አትገዳደሉ፣ ይቅር ተባባሉ ሲሉና ለሰላም ዝቅ ብለው ለእርቅ ሲለምኑ በተግባር ታይተዋልና። ፍራንሲስ በየትኛውም የዓለማችን ጠርዝ ለሚከሰት ጦርነት እንደ ሃይማኖት አባትነታቸው የምንም ነገር ልዩነት ሳይገድባቸው ንጹሐን ሴቶች፣ አዛውንቶች አይሙቱ፣ ጦርነትን አቁሙ የሚል የሃይማኖተኛ መልእክታቸውን ቀድመው በማስተላለፍ የሚታወቁም ናቸው። በሰው ሰራሽ የሚሆን በተፈጥሮ አደጋዎች በሚከሰቱ ጉዳቶችም አባታዊ ማጽናኛዎችን በማስተላለፍ እንዲሁ ተጎጂዎችን በማበረታታት ይታወቃሉ እንደ ሃይማኖት አባትነታቸውም። ርዕሰ ሊቃነ ጳጳስ ፍራንሲስ ባለፉት ወራት በሳምባ ምች ጤናቸው ታውኮ በሆስፒታል ተኝተው ሲታከሙ መቆየታቸው ይታወቃል። እናም ለወራት በሕክምና ላይ በነበሩበት ጊዜ ከህዝብ እይታ ርቀው ቆይተዋል። ሆኖም ትላንት በተከበረው የትንሣኤ በዓል ለምዕመኑ በአካል ተገኝተው የትንሣኤ በዓል መልእክት አስተላልፈውም ነበር። ዛሬ ሰኞ ሚያዝያ 13 ቀን 2017 ዓ ም በፋሲካ በዓል ማግስት ቫቲካን ውስጥ በሚገኘው ካዛ ሳንታ ማርታ መኖሪያ ቤታቸው ውስጥ በ88 ዓመታቸው ማረፋቸውን የካቶሊክ ቤተ ክርስቲያን አስታውቃለች። የጳጳሱ ሕልፈት ይፋ መደረጉን ተከትሎ በመላው ዓለም ያሉ የካቶሊክ እምነት ተከታዮች እንዲሁም ታላላቅ የሀገራት መሪዎች ሐዘናቸውን እየገለጹ ናቸው። ፕሬዚዳንት ዶናልድ ትራምፕ በርዕሰ ሊቃነ ጳጳስ ፍራንሲስ ሕልፈት የተሰማቸውን ሐዘን ገልጸዋል። ፕሬዚዳንቱ ትሩዝ በተባለው የማኅበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት የሊቃነ ጳጳሳት ነፍስ በሰላም ትረፍ፣ እግዚአብሔር እርሳቸውንና እርሳቸውን የሚወዱትን ሁሉ ይባርክ ብለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም በርዕሳነ ሊቃነ ጳጳሳት ፍራንሲስ ህልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። የሆላንዱ ጠቅላይ ሚኒስትር ዴክሳንኮፍ ርዕሳነ ሊቃነ ጳጳስ ፍራንሲስ በሁሉም መስኮች የሕዝብ ሰው ነበሩ ብለው የተሰማቸውን ጥልቅ ሐዘን አስቀምጠዋል። የእስራኤሉ ፕሬዝዳንት አይዛክ ሄርዞህ ሊቃነ ጳጳስ ፍራንሲስ ወሰን የሌለው የርህራሄ ባለቤት ሲሉ አወድሰው የተሰማቸውን ሐዘንም ገልጸዋል። የኢፌድሪ ጠቅላይ ሚኒስትር አብይ አህመድም በርዕሳነ ሊቀ ጳጳስ ፍራንሲስ ህልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። ብፁ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያሪክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመን በረተክለ ሃይማኖትም በፍራንሲስ ህልፈት የተሰማቸውን ጥልቅ ሐዘን ገልጿል። የርዕሰ ሊቃነ ጳጳሳት ፍራንሲስ ህልፈትን ተከትሎ አዲስ ጳጳስ እስኪመረጥ ድረስ ቤተ ክርስቲያኗ ከፍተኛ ሥልጣን ባላቸው ካርዲናሎች በጋራ ትመራለች። የካቶሊክ ቤተ ክርስቲያን 252 ካርዲናሎች ያሏት ሲሆን የርዕሰ ሊቃነ ጳጳሳት ፍራንሲስ ምትክል ለመምረጥ ጉባኤ ሲሰየም ድምፅ መስጠት የሚችሉት አንድ መቶ ሰላሳ ስምንቱ ብቻ ናቸው። የጠመንጃን ፖለቲካ እርግፍ አድርገው በመተው ለሰላም እና ለንግግር ዝግጁም እንደሚገባ የሃይማኖት አባቶች ጥሪ አቀረቡ። በመከባበር እና በፍቅር የኢትዮጵያ ዘላቂ ሰላም ለማረጋገጥ እንደሚገባም የሃይማኖት አባቶች አሳስበዋል። ሰላም የሁሉም ነገር ዋስትና ነው። ሰርቶ የመለወጥ፣ ወልዶ የማሳደግ፣ ወጥቶ የመግባት፣ ዘርቶ የማፍራት፣ በአጠቃላይ በሰው ልጆች የዕለት ተዕለት ተግባር ውስጥ ከምን ተነፍሰው አየር ያልተናነሰ ዋጋ እንዳለው ብዙዎች ይስማሙበታል። ሰሞኑን በሁለቱ በዓላት ማለትም የረመዳንና የፋሲካ በዓልን ምክንያት በማድረግ ከኢቲቪ ጋር ቆይታ የነበራቸው የሃይማኖት አባቶች ስለ ሰላም በስፋት ሲያነሱ ተስተውለዋል። እምነት የሚገለጠው በተግባር መሆኑን የሚያነሱት የእምነት አባቶች ከምንም ነገር በላይ የሰው ልጆች ሰላምን ጠብቀው መኖር እንዳለባቸው በመጥቀስ ማስተዳደልና የጠመንጃ ፖለቲካን እርግፍ አድርጎ በመተው እርስ በርስ ሸምጋይና ተሸምጋይ መሆን እንደሚገባ ያስተምራሉ። እባካችሁ እኛ ራሳችን በራሳችን ሸምጋይና ተሸምጋይ ሆነን ችግራችንን ለመፍታት ችግራችንን ለመፍታት በብርቱ እንስራ፣ መፍትሄም እናምጣ። መሳሪያ አንስታችሁ እርስ በርሳችሁ በመገዳደል የምትገኙ ወገኖቻችን እባካችሁ ቆም ብላችሁ አስቡና ለሰላምና ዳቦ አጥቶ ለተቸገረው ሕዝባችሁ ስትሉ ለሰላማዊ መፍትሔ እድል ስጡ። ኢትዮጵያ የምትባለው ሀገር የሁሉም ኢትዮጵያውያን መሆኗን በትክክል የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነቷና ለእድገቷ አጥብቃችሁ ጥረት አድርጉ። የነገን ተስፋ ለማየት እንዲሁም ሰላምን ጠብቆ ለማስቀጠል ሰዎች የፍቅርና የይቅርታ ልብ ሊኖራቸው እንደሚገባ የእምነት አባቶች ያነሳሉ። እኛ ተስፋ ምን ሆነው ጌታ ባስተማረን መንገድ እውነትም የፍቅር ሰዎች፣ የይቅርታ ሰዎች፣ የተስፋ ሰዎች ስንሆን ይህንንም ለማድረግ ነው። እንግዲህ ለምዕመናኖቻችን እኛ አደራ የምንለው ግጭት ውስጥ ከመግባት ይልቅ ሀገርን እንደ ሀገር ለመለወጥ ድህነትን መዋጋት እንደሚገባ፣ ይልቁንም ሰላምን በቃል ብቻ ሳይሆን በተግባር መፈለግ እንደሚያስፈልግ የእምነት አባቶች ይገልጻሉ። ውጋ ከፈለግን የምንዋጋቸው ጠላቶች ማያት አሉ ድህነትን መዋጋት አለብን። ትልቁ ጠላታችን እሱ ነው። ተባብረን በአንድ ክንድ ድህነትን እንዋጋ። መዋጋት ከፈለገ አለ ሸይጣን ዳሞ ተከትሎ መመጣ ሰውን የሚያቃጣ፣ የሚያጣላ፣ የሚያቃጥር አቃጣሪ ሸይጣን አለ፣ ነፍስያችን አለች። እነኝህን እንዋጋቸው። ሁላችንም በአለንበት ከራሳችን ጀምረን ነው ሰላምን የምናመጣ። በቃል አይደለም፣ ይሄ በተግባር ነው የምፈለገው። ኢትዮጵያ በተደጋጋሚ በእርስ በርስ ግጭት ብዙ ጉዳት ማስተናገዷን የሚገልጹት የሃይማኖት አባቶች የችግሩ መፍትሄ በእኛ እጅ እንደመኖሩ መጠን ቆም ብሎ ማሰብ ተገቢ መሆኑን ይጠቅሳሉ። አገራችን ኢትዮጵያ በተደጋጋሚ የእርስ በርስ ግጭቶች የተነሳ ብዙ ጉዳትን እንዳስተናገደች የሚካድ አይደለም። በዋናነት ለድህነታችንና ወደኋላ ለመቅረታችን ምክንያቱ ልዩነቶችን በውይይት ከመፍታት ይልቅ መሳሪያ በማንሳት መጠፋፋት ላይ ማተኮራችን እንደሆነ ግልጽ ነው። አንዳችን በሌላው ላይ ያስከተልነው ጉዳት ጥላቻን ከትውልድ ወደ ትውልድ ከማሸጋገር እና የህዝባችንን ሰቆቃ ከማራዘም በስተቀር አንዳችን መልካም ነገር አላስገኘልንም። ይህ እየታወቀ አሁንም ከመጠፋፋት አዙሪት ለመውጣት የምናሳየው ፈቃደኝነት አለመኖር ወይም ማዝጋሚ መሆን እጅግ ያሳዝናል። የችግራችን መፍትሄ ያለው በእኛው እጅ ስለሆነ ችግሩ ተባብሶ የበለጠ ጉዳት ሳያስከትል ቆም ብለን ልናስብ ያስፈልጋል። የጋራ አሸናፊነት መሳሪያ የሆነውን ሰላምን ማንገብ ጠቀሜታው የጎላ በመሆኑ ሁሉም ቆም ብለው ሊያስቡ እንደሚገባም ተነስተዋል። በመጨረሻም የውጭ ዜና ቻይና በጥቅሟ ከአሜሪካ ጋር የሚመሳጠሩ ሀገራት እበቀላለሁም አለች። አሜሪካ በበኩሏ ታሪፍ እንዲላሳላቸው የሚፈልጉ መንግስታት ከቻይና ጋር ያላቸውን ግንኙነት እንዲገድቡ ጥሪ አቅርባለች። ቻይና ሸሚዟን ጠቀለለች። ከአሜሪካ ጋር የኔን ጥቅም የሚጎዳ ማንኛውንም ስምምነት ያደረጉ ሀገራትን እንበቀላቸዋለን ስትል ዝታለች። የሁለቱ ግዙፋን ኢኮኖሚዎች የንግድ ጦርነት ሌሎች አገራትንም የፍልሚያው ሰለባ ሊያደርግ እንደሚችል ተፈርቷል። ቤጂንግ ሰይፏን የመዘዘችው አሜሪካ ታሪፍ እንዲነሳላቸው የሚፈልጉ መንግስታት በለውጡ ከቻይና ጋር ያላቸውን የንግድ ግንኙነት እንዲገድቡ ጫና ለማድረግ ማቀዷን ዘገባዎች ከጠቆሙ በኋላ ነበር የትራምፕ አስተዳደር ከንግድ ሸሪኮቹ ጋር በታሪፍ ጉዳይ ውይይቶች ጀምሯል። ከዚህ አንጻር ባለፈው ሳምንት የጃፓን ልኡካን ቡድን ዋሽንግተን ነበረ። የደቡብ ኮሪያ ልኡካንም በዚህ ሳምንት ድርድሮች እንደሚጀምር ታውቋል። ፕሬዚደንት ዶናልድ ትራምፕ ወደ ዋይት ሃውስ ከገቡ ካለፈው ጥር ወዲህ ወደ አሜሪካ በሚላኩ የቻይና ሸቀጦች ላይ የከፋ የታሪፍ ምጣኔዎች ጭነዋል። ሌሎች ሀገራትም እንደዚሁ የተለያየ የታሪፍ ምጣኔ ተጥሎባቸዋል። የቻይና 145 ፐርሰንት መሆኑ ይታወቃል። አሜሪካ በምታደርጋቸው ድርድሮች እንደ ስምምነት ቅድመ ሁኔታ እያደረገች ከቻይና ራቁ የሚል ማግባባቶች እንደምታደርግ ከተሰማ ወይም ከተዘገበ በኋላም የቻይና የንግድ ሚኒስቴር ቃል አቀባይ በሰጠው መግለጫ ማባበል አይበጅም ሲል አስጠንቅቋል። ማባበል ሰላም ሊያመጣ አይችልም፣ ፈቀቅ ማለትም ክብር ሊያሰጥ አይችልም ብሏል። ሲቀጥልም ይህ ሆኖ ከተገኘ ግን ቻይና በፍጹም አትቀበለውም፣ ያለማወላወል የበቀል እርምጃዎችን ትወስዳለች ብለዋል። የንግድ ሚኒስቴሩ መግለጫ ቻይና ዴሊ የተሰኘው የመንግሥት ጋዜጣም በርዕሰ አንቀጹ ያቀረበውን አስተያየት ያንጸባረቀ ነበረ። ባለፈው ሰሞን ጋዜጣው በርዕሰ አንቀጹ የአውሮፓ ሕብረትን አሜሪካንን ለማባበል እንዳትሞክሩ ሲል አስጠንቅቆ ነበረ። አሜሪካ በደርዘኖች ከሚቆጠሩ ሀገራት ጋር በምታደርጋቸው ድርድሮች ሀገሮች ታሪፍ እንዲነሳላቸው ቻይና ላይ እገዳ ወይም ዕቀባዎችን እንዲጥሉ ጫና እያሳደረች ነው። ፕሬዚደንት ዶናልድ ትራምፕ በፈረንጅ ኤፕሪል ሁለት ቀን ታሪፎቹን ካስታወቁ በኋላ ከሰባ ሀገራት በላይ ለመደራደር ጥያቄዎች አቅርበዋል ማለታቸው አይዘነጋም። የጃፓን ድረገጽ የንግድ መድረክ ሞንቴክስ ግሩፕ ተወካይ ጄስፐር ኮል በጉዳዩ ላይ ሲናገሩ በአሃዝ ያየነው እንደሆነ የጃፓን 20 በመቶ ትርፍ ከአሜሪካን የሚገኝ ነው 15 በመቶ ገደማ ደግሞ ከህዝባዊ ቻይና ሪፐብሊክ ነው። ስለዚህም ያለ ጥርጥር ጃፓን ከአሜሪካና ከቻይና መካከል መምረጥ አትፈልግም ብለዋል። የጃፓን ዋና የታሪፍ ተደራዳሪ ሩሴይ አካዛዋ ባለፈው ሳምንት በዋሽንግተን ከአሜሪካ ፕሬዝደንት ጋር ተገናኝተው ድርድር ጀምረዋል። የደቡብ ኮሪያ ተጠባባቂ ፕሬዝደንት ሃንዲክሲ ሀገራቸው ድርድሩን በዚህ ሳምንት መገባደጃ ላይ እንደምትጀምር አስታውቀዋል። ዜናብ አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ነው።